በጉብዝና ወራት ፈጣሪህን አስብ። ሻሎም! የጌታ ቤተሰቦች የኢትዮጵያ ወንጌላዊት ቤተክርስቲያን ሪፈራል ማበረናን ታዳጊ ወጣቶች በፊት ለፊታችን ባለው ቅዳሜ መጋቢት 13 2017 ዓ ም የሆነ የታዳጊዎች ፕሮግራም አዘጋጅተናል። እነርሱም በሽማግሌዎችና ና በሙሉ ጊዜ አገልጋዮች እጅ በመጫን ጸሎት፣ የዝማሬ የአምልኮ ጊዜ፣ ልዩ የሆነ በታዳጊዎች የተዘጋጀ ስነ ጽሁፍ ቃልና የተለያዩ ልዩ ልዩ ፕሮግራሞች አሉን። ሻሎም ሻሎም፣ ውድ የተከበራችሁ የጌታ ቤተሰቦች እንደምን ቆያችሁ? ታችን ባለው መጋቢት 13 ቅዳሜ 10 ሰዓት በአይነቱ ልዩ የሆነ የታዳጊ ወጣቶች መክፈቻ ፕሮግራም ተሰናድቷል። በእለቱ የተለያየ ፕሮግራሞች የሚቀርቡልን ይሆናል። በታዳጊ ወጣቶች የተለያዩ አገልግሎቶች፣ እንዲሁም ደግሞ በአባቶች ለወጣቶች የሚሆን ጸሎት ይደረጋል። እናም በእለቱ ልጆትን እድሜው ከ13 እስከ 17 ዓመት ታዳጊ ወጣት የሆነውን ወደ ቤተ ክርስቲያን በመላክ የበረከቱ ተካፋይ እንዲሆን በጌታ ፍቅር ጋብዘኖታል። በፍጹም አይቀርም።